አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም፣ ልማት ነው እንፈልገው፣ ሰላም ነው እንፈልገው። ከማንም ጋር ግጭት ለመድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን፣ ማንም አያቆመንም። ይሄ ግልጽ መሆን አለበት፣ ማንም አያቆመንም። ወደዛ እንዳን ሪስፖንስብሊ መስራት አስፈላጊ ይመስለኛል።